ሀይ፣ ሰላም ሰላም፣ እንዴት ናቸው? ከላይ ጥያቄ የጠየከኝ ወዳጄ፣ ስለምታምንበት ወንጌል ስትንገረኝ ያልከኝ ሰው፣ የማምንበት ወንጌል አንድና አንድ ነው። ያም ወንጌል በሮም መጽሐፍ ምዕራፍ አንድ ላይ እንደተነገረው ኢየሱስ ክርስቶስ ይባላል። እግዚአብሔር አብ ለሰው ልጆች ሁሉ የእርቅ መልእክትና የእርቅ ሐሳብ አድርጎ ወደ ምድር የላከው ኢየሱስ ክርስቶስ እርሱ ወንጌል ነው። መጽሐፍ ቅዱስ ስለ ወንጌል ሲናገር እርሱ በአመፀኞች እጅ ተሰቃይቶ ኃጢአት ሳይሰራ እንደ ኃጢአተኛ ተቆጥሮ በኃጢአተኞችና በወንበዴዎች መስቀል ላይ ተንጠልጥሎ ለሰው ልጅ ደሙን አፍስሶ ከዚያም አልፎ መጽሐፍ እንደሚል ሞቶ ከሙታን መካከል ተቆጥሮ ከሞትም ደግሞ በሶስተኛው ቀን ተነስቶ ወደ አብ አድረገ የሚለው ይህ ነው ወንጌል። ይሄ ሁሉ ደግሞ መጽሐፍ የሚናገርን አንተ እንድትድን እኔ እንድድን እኛ ሁላችንም የእግዚአብሔር ልጆች እንሆን ዘንድ እርሱ ኃጢአት ያላወቀውን ኢየሱስ ክርስቶስን ስለ እኛ ኃጢአት አደረገው። ይሄ ነው ወንጌል፣ ይሄ ነው እውነት። ከዚህ ውጭ ሌላ ወንጌል የለም። ከዚህ ውጭ ሌላ እውነት የለም። ስለዚህ በዚህ ወንጌል፣ በዚህ እውነት ብታምን አንተ እግዚአብሔር በቃሉ እንደተናገረው በልቢ አምኔ በአፌ ቤት መሰክር የእግዚአብሔር ልጅ ትባላለህ። ስምህን በሕይወት መዝገብ እግዚአብሔር ይመዘግበዋል። ከጋነም እሳት ትተርፋለህ። አለበለዚያ በዚህ እውነት ያላመኑ ሁሉ በሚቃጠሉበትና በሚፈረድባቸው በሚቀበሉት የፍርድ ወንበር ፊት አፍረህና ተሸማቅቀህ ወደ ሲኦል ትወርዳለህ። ስለዚህ ይህንን ወንጌል ያመኑ ሁሉ ጠሉበትና በሚፈረድባቸው በሚቀበሉት የፍርድ ወንበር ፊት አፍረህና ተሸማቅቀህ ወደ ሲኦል ትወርዳለህ። ስለዚህ ይህንን ወንጌል ያመኑ ሁሉ የዘላለምን ሕይወት የሚወርሱበት ቀን እነሆ በቅርብ ቀን ነው። ማራናታ ያልን የምንጠብቀው ኢየሱስ በቅርብ ቀን ይመጣል። ወንጌል ኢየሱስ ነው ባይ